መጀመሪያ ጉርዬ 250 ኬ ስለገባ በጣም ደስ ብሎናል። ከዚህ የበለጠ ደግሞ ወደ 300 ወደ አራት መቶ ወደ አንድ ሚሊዮን እንደምትጓዝ ተስፋለን። ማን ነው ጠንክሮ ለሰራ ማንንም ሳይሰማ በራሱ መንገድ ተማምኖ። ለሚሰራ ሰው ይገባዋል። ማለት ነው እንግዲህ ዛሬ ትናንትና ብሩኬ በተሰራ መቶ ሁለት መቶ ሀምሳ ገብቷል። ማለት ነው እንግዲህ የጨረቃዋ ንግስት ማለት ነው እንኳን ደስ አለ ብለናል። በመጀመሪያ ማለት ነው እንግዲህ አብዛኛው ደግሞ ሀይሜት ሀገር ትወጣ ነው፣ ሀይሜት ሀገር ትወጣ ነው። የመጨረሻ ስፊዲዮ ትናንትና ሀይም በቀት ሀገር ትወጣ ነው እያለ ዞር ዞር እያሉ እየተሰሙ ይገኛሉ። ማለት ነው ሀይሜት ሀገር ትወጣ ስለሆነ በቃ ሁሉም ነገር ማርቲ በዝላይ ያቀሸልሽ ያለ ይባላል ያገልሰው ሁሉም ነገር በቃ ጭቅጭቅ ጭቅጭቅ። ሁሉም ነገር እኮ የራሱ ቦታና የራሱ እንትን አለ ዋን ነው። ይሰለች ያለ ማይሰለች ነገር የለማ ነው። ስለዚህ ሲመጡ መጨቃጨቅ መጨቃጨቅ፣ በቃ ሰለቻቸው እንትን አላቸው። እንግዲህ ሀይምዬ ትናንትና እንዳያቸው ዘ የመጨረሻ ቪዲዮ ነው በቀበኝና በቃ ተሰና በተይለ ሄደ እያለች ነበረ። እንግዲህ እኔ እኔ ጋር እኮ የምነግርሽ ነገር አለ የኔን ታሰሚው ነው፣ የትም ልትጂ አልፈቅድልሽም እያላት ነበረ። የልባ አካውያ ደግሞ ማለት ነው። የልባ አካውያ ደግሞ እሱ ጋር ያለው ሁሉም ነገር እውነት ፍቅርና እውነት ታሪክ እንደሆነ ይነግራታል። ሀይምዬና ብሩኬ አንድ ሆነው ሁላችንም በጉ እንጠብቃለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናል ቤት ሰዎች እንዴት ናችሁ? ደህና ናችሁ ወይም? ሁላችሁንም ሰላም ብያለሁ። ወይ ሰላማችሁ ዝትርፍርፍ ይበል። እዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታትኝ እላለሁኝ። ተዝሁትንና ጠይቃለሁ። ወዲህ የሀገሬ ልጆች ማለት ነው እና እንግዲህ ዛሬ በአዲስ ቪዲዮ ከች ብያለሁኝ። እንግዲህ እሱ ምንድን ነው ያው እንግዲህ ብሩዬም 250 ኬ ስለገባ የሚወዱት የሚያከብሩት እየገለጡለት ደስታውን ይገኛሉ ማለት ነው። ይገባዋል፣ ጠንካራ ሰው ይገባዋል ማለት ነው፣ ከምንም በላይ ምክንያቱም አንዳንድ ጊዜ ፈተናዎች ቢበዙ ለዛ ለሰው ጠንካራ ያደርገዋል። ሁሉም ነገር ጠንክሮ የበለጠ ተዛ የበለጠ ሌላ ነገር እንደሚመጣ እያስባል። ያን ያኔ በህይወታችን የሆኑ ፈተናዎች ያስፈልጋሉ ብዬ አስባለሁ። ጠንካራ ትሆናላችሁ፣ አትወድቁም። ጠንካራ እየሆናችሁ እንጂ እየወደቃችሁ አትገኙ ማለት ነው እንግዲህ ሀይሚዬና ብሩኬ

እና ያው እንግዲህ ትናንትና እንደሰማነው ነው፣ ቪዲዮ ተሆነ የኔንስ እውነቱን መሸ ሰማሽ የኔ ጋም እኮ እውነት አለ ስሚኝ እያላ ነበረ። እንግዲህ ፍንትን ላይሉ አይቻሉም። ዛሬ ደግሞ እውነቱ ዛሬ ባህኒ የቻናል ከች ይሉልናል ማለት ነው። የማያልፍ ነገር የለም፣ ያልፋል። የወደቀም እንደወደቀ አይቀርም የተሸገረም እንደተሸገረ አይቀርም። አንገቱንም የደፋ እንደደፋ አይቀርም። አንድ ቀን ቀጥ ይላል። አንድ ቀን ያልፋል። ህይወት እንደዚህ ተቀጥላለች። ጠንካራ ለሆነና ጀግና ለሆነ ስም አለው። እንግዲህ ሀይሚዬና ብሩኪ ማንንም ማንንም ታይሰሙ ቀጥ ብለው እየሄዱ ነበረ። ዛሬ እንግዲህ ሁሉም ነገር አስተካክለው ከች አሉልን ማለት ነው። ያው እነ ማን ነው የሚባሉት የሀይሚዬ የአዲሱ መቅደስ ነው ቅዱስ ነው የሚባለው ምናምን እሱም ዛሬ ይመጡና ሁሉም ነገር ፍራክል ሊሆነ ሁሉም ነገር ምን ሊሆነ ይታወቃል። ሃይሚየና ብሩኬ ብሩኪ ወደ የነበሩበት ማንነታቸው ይመለሳሉ ማለት ነው። ምክንያቱም በትናንትናው ቪዲዮ ሁለታቸው ላይ እውነተኛ ፍቅር አለ። ወላ ሃይሚ ላይም ወይም ብሩኬ ላይም ማነው? ሁለታቸው ላይ ማነው? አያችሁ፣ ፍቅር ባይኖር እኛ ፍቅር እንደዛ የሆኑ ራሱ አይደለም እንደዚህ ሊሆኑ ቀርቶ ጭራሽም ዘወር ብለው አታዩም ነበር። ግን ሁለታቸው ላይ ፍቅር፣ እውነተኛ ፍቅር፣ እውነተኛ ማንነት ስላለ ሊራራቁ፣ ሊከፋፉ፣ ሊለቃቀሱ አይችሉም ማለት ነው። እና አዲስ ነገር አለ ዛሬ ማታ በጉጉት እንጠብቃለን ማለት ነው። እንግዲህ ብርዬም በድጋሚ እንኳን ደስ አለ። ከዚህ የበለጠ ደግሞ ወደ ሚሊዮን እንደምትገባ አንጠራጠርም። ያው ጎበዝ ሰው ጎበዝ ነው አላማውን እንጂ አላማው የሚያዘነጋው ምንም ነገር የለም ማለት ነው። ምክንያቱም በሰዎች ተተጎዘን እና በሰዎች ተሄርን ደግሞ ወዲያቄ ነን እንጂ አላማዎች አይደለንም ማለት ነው። ግን እዚ ጋ የሚነግራችሁ ነገር ይሆን ዝሮ ዝሮ ሀኒና ብሩኪ መታረቃቸው ይታረቃሉ። መምኒ በዛሬ ቪዲዮ ይታረቃሉ። ሁሉም ነገር ፍራንክ እንደሆነ፣ ሁሉም ነገር ያለመግባባት ነገር እንደሆነ፣ ሁሉም ነገር ዛሬ ይታወቃል ግን እናታችሁን የምትወዱ ለእናታችሁ ክብር ያላችሁ ለእናታችሁ ቦታ ያላችሁ የሰውን እናት እንደዛ አርጋችሁ ባትረግጡ ጥሩ ነው። ማንም ትሆን ማንም እናት እናት ናት። የማንም እናት ትሆን ለእኔ እናቴ ናት። ለማንም ትሆን እናት እናት ናት። የምትቀየር የምትነምንተን አይደለችም። ስለዚህ እራሳችን እናት ላይ ማድረግ የማንፈልገውን ሌላ እናት ላይ ባናደርግ ጥሩ ነው ብዬ አስባለሁ። በተለይ በእናት እዚህ እኮ ሀይሜና ብሩኬ ናቸው። ሀያ አራት ሰዓት የሚጨቃጨቁ ሀያ አራት ሰዓት የሚሉት እንጂ እናታቸው አይደለችም። እናታቸው ምንም የማታቀው ቦታ ተቀመጠ ና ያለችው ብታቀ ራሱ በዚህ ቦታ ምንም የምትለው ነገር የላትም። ስለዚህ እናት ወላ የብሩኬ እናትና የሀይሚየ ና ዝቅዝቅ አድርገው ተትናንት ና ወዴት ሃይማ ነው ዝቅዝቅ አድርገው የተረገጠች እንዴት፣ እንዴት ልባችሁ እንዴት፣ እንዴት እንዴ ዛሬ ያደረግ ቻለ እንጃ እንደው ግን ስንት ጨካኝ ሰው አለ ግን፣ የማያሳየንና ኮ የማያሰማን ነገር የለም። የምሬ ነው። እኔ እናቴን ስለምወድ የማንም እናት ለእኔ እናቴ ሆና ነው ልክ እንደ እኔ ብርሃን የምትታየኝ። ማንም ትሁን ማንም እናት እናት ናት። የማንም እናት ትሁን እናት እናት ናት። እናቴን ትወደድኩኝ የማንንም እናት እወዳለሁኝ አከብራለሁ። ሁሉም ተራስ ይጀምራል። ክብርነት ሆነ ቤተሰብ ሆነ ተራስ ይጀምራል። ራሴን ታከበርኩ፣ ማንንም ሰው ላከርብ እችላለሁ። ራሴን ዝቅት አረኩ ግን የማንንም ዝቅ እንጂ እንትን ነው። ስለዚህ በእንደዚህ አይነት እናት ምን ታድርግ? ምንም እኮ ያደረገችው ነገር የላትም ምንም። የምሬ ነው። በስደት ዓለም፣ ሆነ እና አይደለም የእናት ናፍቆት ሀገርም ወይም የእናት ናፍቆት እንታለ እንዛ ምን የምናፍርበት እንትን የምንልበት ራሳችን ስለሆነ በምትኛ ማን ነው እና ይሄን ይመስላል። ሀበይ ዎችዬ እና ፍቅር ያሸንፋል የሚባለው አባባል ለካ እውነት ነው። ፍቅር ያሸንፋል አያችሁ። ሀይሚዬ ና ቡሩኬ እንደዛ ሆነው እንደዛ ደርሰው ዙሮ ዙሮ ያው ፍቅር ደብ ባረጋቸው። ምክንያቱም ፍቅር ማለት እንደዚህ ነው። አያችሁ ጠብ ባረጋቸው ፍቅር ማለት ፍቅር ያሸንፋል ይባላል። የምሬ ነው፣ እውነት ነው። ፍቅር ተሁሉም ነገር ቦታ ልትሄዳናል ማለት ነው። ስለዚህ ሀይሚዬ ሀይሜዬ ጋንም እብሩኬ ጋንም እውነተኛ ፍቅር አላቸው። እውነተኛ ማለት ነው ይዋደዳሉ። ምክንያቱም ሀይሜዬ እነዛ የሚያርጋት ስለምትወደውና ስለምታከብረው ተሌላ ሴት ጋር እንድታየው አትፈልግም። ብሩኬም እንደዛው ማለት ነው። የቅናት ፍቅር የጦርነት የፍቅናት ማለት ነው እና ይሄን ይመስላል እላችኋለሁ። ሀባይቦች እዬ እንግዲህ ዛሬ ሁላችንም በአዲስ ቪዲዮ በጉጉት እንጠብቃለን። በጨረቃ ይሆን ቻናል ከች እንደሚሉልን ታርቀው አንድ ሆነው ከች እንዲሉልን ሁላችንም በጉጉት እንጠብቃለን ማለት ነው። ስለዚህ መልካም ቃል ለራስ ነው። መልካምነት ለራስ ነው፣ ለማንም አይደለም። መልካምነት ትናረግ ለራሳችን ብለን እንጂ ለሰው ብለን አይደለም። ስለዚህ ለሰው መልካም ነገር ትተመኝን መመኘት አለ መኝት ደግሞ ዝም ማለትም ወርቅ ነው ይባላል። በተለይ በእናት ላይ እና ይህን ይመስላል ሀባይዎችዬ፣ የዛሬው ቪዲዮ የምርት እንዲዘሩ ሆናችሁ በጣም ነው ደስ ያለኝ። ከምንም በላይ በቃ ሁሉም ነገር ይችን ቀን ትም ጠብቃት የነበራችው ቀን ሁሉም ነገር እየተሳካ መስመር እያያዘ ይገኛል ማለት ነው። እየጨረቃዎች ፋሚሊዎች ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ በያላችሁበት፣ አላ የጠብቃችሁ። ለዚህ ቻናል አዲስ የሆናችሁ ሸር፣ ሰብስከራይብ እያደረጋችሁ አበረታትኝ። ሀባይ ወጅ እላለሁኝ። በያላችሁበት ሰላማችሁ ይብዛ። ሰላም ሆኑ ሁሉ መኝላችኋለሁ። መልካም ቀን መልካም ውሎ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ። ሁላችሁንም ላላህ ብዬ ውድድ አደረጋችኋለሁ። ቅመሞች ቅማሞች እየማን ነው ራሳችሁን ሆኖ ራሳችሁን ጠብቁ እላለሁኝ። ተናንተ የሚጠበቀው ደግሞ ር ሰብስክራይብ ማድረጋችሁን አትርሱ እላለሁ ማለት ነው። ሰብስክራይብ አድርጉኝ እስቲ አይከፈልበትም። ሰብስክራይብ በማድረግ ማለት ነው እና ይሄን ይመስላል አባይዎች ወጭዬ ማለት ነው